የጋሸና ላሊበላ ቢልባላ ሰቆጣ የአስፋልት ኮንክሪት መንገድ ካለው ኢኮኖሚያዊና ማህበራዊ ፋይዳ አንጻር ተጠናቆ ተገቢውን አገልግሎት እንዲሰጥ ተደርጎ በልዩ ትኩረት እንደሚሰራ የኢትዮጵያ መንገዶች አስተዳደር ዳይሬክተር ኢንጂነር መሐመድ አብዱራህማን ተናግረዋል። በመንገድ ዘርፍ ልማት ፕሮግራም የተካተቱት ኮንትራት አንድ የጋሸና ቢልባል እና ኮንትራት ሁለት የቢልባል ሰቆጣ አስፋልት ኮንክሪት መንገዶች ካላቸው ኢኮኖሚያዊ እና ማህበራዊ ፋይዳ አንጻር ተጠናቀው ተገቢውን አገልግሎት ለመስጠት ይችሉ ዘንድ መንግሥት ለጉዳዩ ከፍተኛ ትኩረት ሰጥቶ ስራውን በአፋጣኝ ለመጀመር በርካታ እንቅስቃሴዎች ሲደረጉ ቆይተዋል። አሁን ላይ የቅድመ ዝግጅት ስራዎች ተጠናቀው ግንባታውን ለማስጀመር በመካከላችሁ በመገኘቴ የተሰማኝ ደስታ ከፍተኛ ነው። የመንገዱ ቀሪ ስራዎች በአጭር ጊዜ ለመጠናቀቅ የቅድመ ዝግጅት ስራዎች መከናወናቸውን ያነሱት ኢንጂነር መሐመድ ፕሮጀክቱን በ2019 ዓ ም ገንብቶ ለማጠናቀቅ የጊዜ ገደብ መቀመጡን አመላክተዋል። 248 ኪሎ ሜትር ርዝመት የሚሸፍኑ የእነዚህ ሁለት ፕሮጀክቶች የማጠናቀቂያ ስራ ለማካሄድ ጥቅም ላይ የሚውለው አምስት ቢሊዮን 119 ሚሊዮን ስምት ብር የግንባታ ውጪ በኢትዮጵያ መንግስት የተሸፈነ ነው። የፕሮጀክቱ ግንባታ ቢያዚያ 7 ቀን 2017 ዓም ተጀምሮ ከሁለት ዓመት የግንባታ ሂደት በኋላ ሚያዚያ 6 ቀን 2019 ዓ ም ሙሉ ለሙሉ ይጠናቀቃል ተብሎ ይታመናል። ከዚሁ ጋር በተያያዘ የሰቆጣ ከተማን በልማት ተጠቃሚ ለማድረግ የተሰጠው ትኩረት የሚደነቅ መሆኑን የገለጹት ደግሞ የከተማዋ ተቀዳሚ ምክትል ከንቲባ ጌትነት ሸቱ ናቸው። የአካባቢው ማህበረሰብ ሰላሙን አስጠብቆ የልማት ስራዎች እንዲሳኩ ከመንግስት ጎን በመቆም እንደሚሰራም ገልጸዋል። ሰቆጣና አካባቢ ማህበረሰብ የሰላም ችግር ሳይበግረው ከመንግስትና ከጸጥታ ኃይላችን ጋር በመቀናጀት ህግና ስርዓትን በማስከበር አካባቢያችን ከጽንፈኞች የታደገ ሰላሙን ያስከበረ ያረጋገጠ ታማኝና ጀግና ህዝብ ነው። የብልጽግና መንግስት የሰቆጣ ከተማን የልማት ፍትሐዊነት እንዲረጋገጥ የወሰደው ቁርጠኛ አቋምና በለውጡ ማግስት በአጭር ጊዜ በተለያዩ መንገድ መሰረተ ልማት ተጠቃሚ ለማድረግ የተሰጠውን ትኩረት እናደንቃለን። መሰረታዊ የልማት ጥያቄዎቻችንም በብልጽግና መንግስት ፍትሐዊ የልማት ተጠቃሚነታችን እንደሚረጋገጥ ህዝባችን ያምናል፣ እንረዳለን።